ስልካቸሰ ውስጤ በጣም ሰምቷል። ሆነ ደግሞ ራሱ በድንጋጤ ይሞታል። ዳግም መጨከነብኝ የፈለግከውን ላድርግልህ ያለኝ እኔ በግሌ ይህ ሚስጥርሽን እስከፈለግሽ ድረስ መደበቅ እችላለሁ አላስችል ስለሚል እንዳደርግ ያ ክፉ የጎዳና ህይወት እኮ ነው አባይ በጎዳና

ህመሙም ደግሞ የወይዘሮ ዝናሽ ስም ሲነሳ መልሶ እያዞረ ይጥለዋል። በጣም ያሳዝናል። የተደበቀው ሚስጥርም ና ሆድ ሰማ እባክሽን፣ ኑሃሚን ይቅር በይኝ እያለ እኔ የተደበቀው ሚስጥርሽ ሚስጥሬ ነው በፍጹም ምንም ነገር አለዋራብሽም እያለች ነበረ። ኑሃሚንም ለእሷ መልስ የሰጠቻት ይህንን ስትል እሱ ግን ከውስጥም ከውጭም ሆኖ እያዳመጠ ነበር። ልጇን ሆድም ማለት ነው። እሱም እንግዲህ አቶ ተሰማና አቶ ላይ ኢኮኖሚ ውስጥ ሆነው በሚያወሩ ጊዜ ይሄ ነገር እኮ ዝም ብለው ነው እንትን ያሉት። አንተንም እባክሽ በእሷ ስም እይቅርታ አድርግልኝ ኑሃሚን እያለ ተማጸናት አቶ ለይኩን ከበሽታው እዛው ሆስፒታል ሆኖ። እንዴት ነው ይሄንን የምትለው? እኔ የምናድርግህ ነው። እኔ በፍጹም ረስቻለሁ እያለ ነበር እያለች ነበረ። ከዚህም ሆኖ እንግዲህ ውጭ ውጣ እየተባለው ናሆድ እያዳመጠ ነበር ወሬውን። ሁለተኛም ከኑሃሚን ጋ ቁጭ ብላ በምታወራ ሰዓትም እንግዲህ አሁንም እየሰማ ነበረ ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል ሰላሳ ሰባት ተለቀቀ። ወደ ክፍል ሰላሳ ሰባት ስንመለስ እንግዲህ አቶ ላይ ባለቤቱን ዝናሽ ሊደበድብ ሲል በያዘው ሽጉጥ የደም ግፊቱ በንዴት ወድቆ ነበር፣ ራሱን ስቶ ሆስፒታል የገባው። ይሄንንም ያየው ልጇ ከሌላ የሚወለደው ዳግም ይዞት ነበር። ይዘውት ሆስፒታል የገቡት በዚህም ጊዜ እንግዲህ አቶ ለይኩንን መዝለ ወደ ሰላሳ ሰባት ስንመጣ ዶክተሯም አሁን ደና ነው፣ በተራ በተራ እየገባችው ጠይቁት። ነገር ግን አቶ ለይኩን በሽታው በጣም ካይለኛ ነው፣ ንዴትና እንትን ካለበት እዛው ለሁለተኛ ጊዜ እንትን የሚል ከሆነ ራሱን እንትን አታገኙትም። ስለዚህ ከነ እንደዚህ አይነት ነገሮች መራቅ አለባቸው ስል ነበር እኔ ነ ባለቤቴን የገ ያስገደል ኩት እያለች እየተጸጸተች ትገኛለች። ወይዘሮ ዝናሽም ራሴን አንቄ ልግደል፣ ራሴ ላጥፋ፣ ክሎሮክስ ልጠጣ እያለች በጣም በጭንቀት ውስጥ ትገኛለች። አይዳና ነው በኝ ባክሽን እያለ ናሆድም በጭንቀት ይገኛል። ናሆድ ሚስጥሩን ሁሉ የማያውቀው ምንድን ነው የተፈጠረው እያለ ነበረ። እስኪ እንደውላቸው እነ ኑሃሚን እየደወሉ ነው እንዳታነሳ ስልኩንም እንድን ብለህ ነው እንግዲህ ኑሃሚን ወደ እነ ኑሃሚን ስንመጣ ወይዘሮ ገነትም ሄዱን ብትሆን አሁን ላይ ጥሩ ሆነው ደስ ብሎ የድሮ ፍቅራችን ተመለሰ እያሉ ምግባቸውን አቅርበው እየበሉ ቡራኬም እየሰጣቸው ነበር። አቶ ተሰማም ደስ ብሎት በቃ እንደዚያ ሆናቸው በማየቴ ደስ ብሎኛል፣ ግን በጣም እያሰብኩ ነው፣ እየሰጋሁ ነው እያለች ነበረ ኑሃሚን ማለት ነው። ምንድን ነው የምትሰጊው? ምንድን ነው የምታስቢው? እንጃ ስልኩን በተደጋጋሚ ብደውለው አይሰራም ኦፍ ነው እያለይ ነበር። እንዴ ታዲያ ምንድን ነው? እኔ ኩፊቱኑ በንዴት የሆነ ነገር እንዳያደርግ እንጂ እያለች ነበረ። በዚህም የተነሳ እንግዲህ እንዴ ቢያደርግስ እንኳን ምን ምን ያደርጋል? እንደዚህ አትበሉ እያለ እንግዲህ፣ አቶ ተሰማም ጓደኛው እንደዚህ የሰበሰባቸው እሱ ነው እና በጣም እየተጨነቀ ነው። እነሱም እንግዲህ መቼም ገንዘብ ነው እና ወዳጃቸው ይሄም ቤት ማሳይ ከፍልልን እንዲይሞት እንዲ እያሉ ገነትና ኤደን ስለ ቤታቸው ያስባሉ። በጣም ይገርማል። ይሄንን ሲሉም እንግዲህ ገነትና አሁን ላይ ማጸበያችንን አሁን እኮ ልባቸው ገብተናል። ኑሃሚን ምን ደረገች? ልጇን ልትገሊያች መርዝ የሆነች ዝናሸ ናት። ሁለቱም እናትና ልጆች ላቶ ተሰማ እንዲ በሚሉ ጊዜ አመሰግናለሁኝ፣ ኤደን እንደዚህ ስለ እንትንተ ሁለታችሁም ከጎኔ ስለሆናችሁ እያለች ነበረ። አሁን እንግዲህ ወይዘሮ ገነት ቤቱም ሳይገዛ ገና ቤቱ በእኔ ስም ይሆናል ብላ አሁን ላይ በጉጉት ትገኛለች። ቤቱ ገና ሳይከፈል ይሄን የመሰለ የድሮ ቤታችንን ያንን የጎዳና ሕይወት ማስታወስ አልፈልግም። ውይ፣ እየበርደኛል፣ ይሞቀኛል፣ በጣም ያንቀጠቅጠኛል፣ ወባ እንደያዘው ያንዘረዝረኛል እያለች ነበረው። ወይዘሮ ገነት ግን እኮ የጎዳና ሕይወት ነው እንዲህ ሱሰኛ ያረገኝ። የኔ ልጅ እስኪ ጠጅ ግጅልኝ እያለቻት ነበረ። ልጇንም ሄዱም አለ ነው አረ ማየ አረ እባክሽን እዚህ እንኳን ክግባሽ እባክሽን፣ ይሄንን እንትን ምን ታደርጊው? ያ የጎዳና ህይወት እኮ ነው ያበላሸኝ። ሱስ ሴጣ ላይ በጎዳና ህይወት አታመሀኝም። አዬ አሁን ላይ በጣም እንትን ማለት አለብሽ፣ ስማርት ማይንድ መሆን አለብሽ። ምክንያቱም አሁን ቤታችንን እስከምንይዝ ድረስ ግዳታችን ነው እያለቻት ነበረ። በዚህም የተነሳ እንግዲህ ኑሃሚንም አሁን ላይ ጥሩ እንትን እያለችልን ነው እያሉ ነው እናትና ልጆች ማለት ነው። ይሄንን ተቀብለው ሀሳቧን በቃ እያሉ ደስ ብሏቸዋል። ቤቱን ሳይከፍል እንዲ አይሞት እያሉ እንዲ መጣ ግን እኔ ሊጠይቁት ሄዱ እኮ አሁን እኮ ስልኩ ሲደወልላቸው ታሞ ሆስፒታል ነው ብሎ ናሆድ ነግራቸዋል። ናሆድም በሚነግራቸው ጊዜ አቶ ተሰማ ወይኔ ጓደኛ፣ እኔ የታመንኩት እኔኑ ይጨርሰኝ፣ እኔው ልሙት፣ እኔው ልሂድ፣ እኔው እኔው ወደ ሰባተኛ ሰማይ በሂድ ይሻላል፣ እምቦጣ ደህናው ሰው እንደዚህ የሰበሰብ ከኔ የጠፋ ነው ሁሉ በአንተ እኮ ነው እንዴት እያለ ሲል ነበረ ማለት ነው። በዚህም ጊዜ እንግዲህ እሱም ይሄን ባለው ጊዜ በጣም እንትን ያለ ነበር ያለው፣ ማለት ነው። አሁን ላይ ያለበት ሁኔታ በጣም በጭንቀትም ቢሆን ሆስፒታል ገብቷል፣ የሚባለውን ሰማ ቶሎ ውሰዱኝ እያለ ነበር። እንዴ በሌሊት ይሄ ሁሉ ያደረግሽው አንችነሽ አትናገሪ ብልሽ እያላት ነበረ ገነትን። እንዴ እሷስ ያደረገችው ቀላል ነው እንዲህ እያለች ል ንሀሜንም ኮ ልጇን አሳጥታ ነበረ እንዴት እያለች ሁለቱም ቁመዋል። እንዲህ ተረጋጋ እንጂ ምንድን ነው በሌሊት አሁን የምትሄደው? ጧት ሲነጋ ትሄዳለ እያሉት ነበር እና ንሀሜንም ተነስታ ወደ ሆስፒታል ይዛው አባቱ ሰጥቷ ነው ሄዳለች። እዛ ሲሄዱ ግን እያለቀሰ እኔው እኔው እያለ ነበረ። አባትየው ተሰማ እያለቀሰ የገባ ኧረ ደህና ነው፣ አይዞህ እያሉት መጨረሻ ላይም እንግዲህ ይሄንን ሲሰማ ደህና ነው አይዟቸው ብሎ ዶክተሯ ምጥት ስትል እንግዲህ እኔ ነኝ ይሄን ሁሉ ያደረግኩት እያ ላይ ትጸጸት አለች እና ወድ ምንድና ያደረግሽው እያለ ቤላትን በፍጹም አልሰማ ብላ እሷም ለመናገር ምንም እንትን አላለች። ዳግምም ሄድ ቤት ብትባላል ሄድን ባለቤቴን ጥዬ እያለች ትናደዳለች። አይዞሽ እኔ ምንም ነገር አልል እያለ ዳግምም እያረጋጋታል ማለት ነው እናቱን እሺ ልጄ፣ ግን መውጣቱ አንድ ቀን እውነቱ አይቀርም እያላት ነበረ ማለት ነው። እንግዲህ ይሄንን እየተባባሉ ነበረ እሱም በማለት አቶ ተሰማምክ እሱ ጋር በመግባት አቶ ለይኩን ሲጠይቁ አሁን እኮ ደህና ነኝ ይቅርታ ቅርታ ጠይቅሻለሁ እያለ ነበረ። እንግዲህ ናሆር ልጃቸውም ከበር ወጥቶ በር ላይ እያዳመጠ ነበር፣ ሆስፒታሉ በር ላይ። ይሄንም በሚልም ጊዜ ዝም ብለው እኮ ነው። ኧረ ቢሆንም ይቅርታ ልጄ እያለ ነበረ ሁለተኛ ዝናሽ የምትባል ሴትዮ እንዴ፣ አንተ ጥሩ ሰው ሰዎችን የምታስታረቅ አንተ ላይ ሲሆን እንዴት ስትገናለ? እያል ስሟንም አይኗንም ማየት አልፈልግም ከእሷ ጋ ምንም ነገር እንትናልልም ብሎ ገና ወይዘሮ ዝናሽ ሲል እሷን ስሟን ሲያነሱበት ትን ብሎት መልሶ ሊወርቅ ነበረ ማለት ነው። በጣም ተናደዋል። አቶ ተሰአቶ ለይኩን ማለት ነው። እናም እንግዲህ ይሄንን እያሉ ሳለ በጣም ታማዋል ማለት ነው። ይህንን ሲሰሙ በቃ ልዩ ሰምቷል ምንድነው ያረግሽው እያላት ነበረ እናቱን ወይዘሮ ዝናሽን ዝናሽን ምንም እያለች ኔ ሆነኝ እያለች ብቻ እየ እየለመይ ትገኛለች ማለት ነው። እንግዲህ ወደ ልጅቱም ጋር እንግዲህ ይደወልላት ተብሎ ኤርሚ ጋር ስትደወልላት ኤርሚ ኤም እንግዲህ ከኤርሚ ጋራ ጭፈራዋን ትጨፍራለች። ስልኳን ብታዩ ሰክራለች። በጣም ሽቷ ሁሉ እንደ ጉድ ነው እንዴ እያለች የዚህ ጊዜ ስልኳን ብታዩ፣ አረብ ቤተሰቦች ናቸው፣ በቃ ተዋቸው በዚህ ሰዓትማ ስልኬን አላነሳም እያለች ነበረ ኤም ማለት ነው እንግዲህ እሷም ብር ከ ኤርሚ ኤርሚ ከሷ ለመቀፈል አፈቀርኩሽ ብሎ እያጃጃ ላት የወሰደባት መጠጥ ቤት እንግዲህ ወድርሽ እያላት በጣም ቆንጆ ነው ብላ ጭፈራዋን እየጨፈረ ነበረ ማለት ነው። እንግዲህ እሷም ወታ ይዟት ይመጣል ማለት ነው። ወንድም ዳግም ገድፎ ይዟት ይሄዳሉ። ወይኔ እንደ ዝኩነሽማ ስለ አባትሽ መታመም አልናገርም እያላት ነበረ ማለት ነው። በዚህም የተነሳ እንግዲህ ዳግም የሚዟ ተገድፎ ይገባል ማለት ነው እንግዲህ አሁን ላይ ኑሃሚንና ማነች ዝናሽ ተገናኝተዋል። በአንድ ማለት ነው፣ በአንድ ተገናኝተው ሳለ አሁን ላይ ያለችበትን ሁኔታ ሁሉንም ነገር ትነግራታለች። ሁሉንም ነገርን የሚስጥርሽ ሚስጥሬ ነው፣ ግን አንድ ቃል ቤቱን የሚገዛላችሁ አባትሽንም እያሳክመው እያለች ነበረ። አሁንም ግን ከጥፋቷ የማትታረመው ዝናሽ የእኔ ህይወት እንዲተበጥብጦማ ከሰማው ይሄን በምትላት ሰአት ልጇ ናሁድ እያዳመጠ ነበር። ድንግጥ ትላለች ሰምታ እማይ በማለት ተናዶ ናሁድም ትቷት ይሄዳል። በዚህ የተነሳ እንግዲህ ናሁድ ያለበትን ሁኔታ ትቶ በሚሄድ አልሰማሽም በማለት የኔንም ልጅ ቢሆን አንቺ እንደዚህ ያደረግሽ ያምራትም ልጅ ብትመጣ ተገልዋለች ማለት ነው እያለ ምክንያቱም የዳግምን አልሰማም። ይሄንን ሲሰማ በቃ ዝግቤማ አትመጣም እያለ በጣም ይናደዳል። በቃ ይቅርበኝ እያለች ነበረ። እኔ ሚስጥርሽ ሚስጥሬ ነው ስትል ሁሉንም ምሰማ በራሱ ጊዜ ና ሆድ ማለት ነው እንግዲህ ይሄንን እያሉ ሳለ ነበረ። ወደ ኤርሚካ ስንመጣ ሴትየዋን መታ እያለቀሰ ይብ እንትን በምትል ጊዜ አለቅሽም ናሀሜን እያለች አሁንም ትናደዳለች። ወይዘሮ ዝናሽ አሁንም ላይ ያለችበት ሁኔታ በጣም ይገርማል። ወዴ ገኒና። ሄዱ ስንሄድ ኤደን ደግሞ ምግብ ሰርቼ የላት ልሄድ መሰለኝ እያለች ነበር። ሆስፒታል ቆንጆ አድርጌ ስትል ኧረ እባክሽ ዝናሽ እኮ ናት ሴትዮ ሂጅ ልጠየቅ ስትል ምግቡን በባለፈው የወሰርሽውንም ለውሻ ነው የሰጠችው። አታምንም እንዴ? ዝናሽ እኮ ናት ሴትዮ ምን አባቷም ብላ ነው ለውሻ የሰጠችው። አንቺ ይዘሽ ሄር ሲሆን ትላታለች እንዲህ እንዲ ብንቀይ ነው እንዲ ትነቀይ ነው እያለች ነበረው ማለት ነው። እንግዲህ ዝናሽም ይሄንን ሰምታ ይሄንን ብላት ማለት ነው በዚሁ እንትን ብላለች ማለት ነው። የሚገርም ነው ነው ሀሜም እንግዲህ ይሄንን ይቅርታን ብትልም ና ሆድ ነገሮችን አውቋል ማለት ነው። የእሷን ልጅ ልትገልባት እንደነበረ ነው ጽንሱን ግዴ የተባለችበትን እንግዲህ ዝናሽ ማነች ገኒም ቤቱን ገስቶልን እንትን ባለ ስለ ቤቱ ጠይቀው ይሆን? ለምን ስለ ቤቱ አልጠይቁም ሆስፒታል ሄዶ ጠይቀው ብለሽ ዲወያይ ነቅቷል። ዛሬ በእንትንም ባይል ደስ ብሎኛል ትላለች። ምን ተገኝም ማየት ትላታለች። እንዴ አቶት ላይኩም ለቆታል፣ ተሽሎታል። እሰይ ታዲያ፣ ስለ ቤቱ ታዲያ እዛ አይጠይቀውም ነበር ትላለች። ጠይቁ በዩ ትላለች። ይጉድ እኮ ነው አንቺ ልጅ፣ አምሻል እንዴ ተላታለች። እስቲ እንግዲያስ፣ እንዴት ስካልሽ፣ እስቲ አሁን ጠጅ ግጅልኝ ተላታለች። ልጇም ማለት ነው እንዴ ምንድን ነው የምገዛልሽ ስትላት ጠጅ የጎዳና ኑሮ ታቂው የለ እያለቻት ነበረ። ይህንም በምትላትም ጊዜ እንግዲህ የጎዳና ሕይወት እያልሽ እራስሽን እንትናት በይ በማለት ወይዘ ሮገኒን እንዲህ እያለቻት ነበረ ያለቀው እንግዲህ ወደ ነው ዝናሽ ጋ ስንመጣ ዝናሽም አሁን ላይ ያለችበት ጭንቀት፣ በጣም ተናዳለች ማለት ነው። ኑሃሚ አሁን እንደ ዚኩኝ የማየኔኑ ህይወት ጠፍቶ ያንችም ይጠፋል እያለች ነበረ። ኤርሚ እንግዲህ ወደ አባቷ በመሄድ አባዬ እያለች እያለቀሰች፣ እስካሁን የት ሄደች ነበረ እያላት ነበረ። እንደ አባዬ ምን ሁነ ህቤ ነው ብላ እያለቀሰች ነበረ የነበረችው ማለት ነው። በዚህም ጊዜ እንግዲህ አይ አለሁኝ እኮ ልጄ፣ የት ሄዳ አለሁኝ አባቴ እያለች አለው ነበር። አላወቅኩም ትላለ። እሷ ግን ጭፈራ ቤት ነበረች ማለት ነው። ኑሃሜንና አባቷን ግን ባይኗ በክፉ አይን እያየቻቸው ነበረ። የዚ ጊዜ እየተያዩ ያለቀው ማለት ነው። ቀጣይ ክፍል እንግዲህ ወደ ዝናሽ ስንመጣ ዝናሽ ኑሃሜንን ይሄ ህይወትማ ተበላሽቶ ያንች ምኖሪያት አይደለም፣ አሁን ታየኛለች ያለች ወይዘሮ ዝናሽ አሁንም ፋቷ እንደ ቀጠለ ነው ማለት ነው። እንግዲህ ቀጣይ ክፍል ሰውየው ምን ያደርጋት የሆነ የሚለውን አብረና ያለን። አቶ ለይኩን በጣም የሷን ስም ሲያነሱበት እንደ ወባ እየ ደም ግፊቱ እየጨመረ ነው። ስሟን እንዳጠሩብኝ እያለ ነበረ ማለት ነው። እና ይህን ይመስላል። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል? ያስ ይታረቃሉ ወይንስ ወታ ቤቱን ለቃ ትሄዳለች? የዳግምነትስ ልጅነት ይታወቃል? የሚለውን ቀጣይ እናያለን። ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን፣ ሰላም ለህዝባችን ባይ